በካ በካይ ነገሮች ማለት ነው። እንደዚህ ስንል ደግሞ በተመሳሳይ አላህ በፈጠረው የዓለም ስርዓት ውስጥ ደግሞ አንድ አካልን ማለት ተፈጥሮ ፍላጎቶችና ና ባህሪዎችን አንጋራ ማለት አይደለም። በደንብ እንጋራለን። ለምሳሌ አንድ ናይጄሪያ የሚኖር መቶ ሰዎች ለምን አንድ እንላለን? መቶ ሰዎች የሚያስደስታቸው ነገር ኢትዮጵያ ውስጥ ያሉ መቶ ሰዎችን ያስደስታል። በጣም ሼር የምናደርገው ነገር ማለት ነው። ይሄ በተፈጥሮ የምንጋራው ነገር ነው። በተፈጥሮ የምንጋራው ሰው በመሆናቸው ሰውነት የራሱ ሼርድ ቫልዩ ያለው ነገር ነው ኤክስክሉድ አትደረግም መቶ ሰዎችን የሚያስከፋ እና የሚያናድድ በቻይና ያለ አንድ ቫሪያብል በእርግጠኛነት በፈረንሳ ያሉ ሰዎችን ሊያናድዳቸው ይችላል ይሄ በጣም ጥሩ ነገር ነው ለምን ምንም ኮመን ፕላትፎርም የሌለን እንዳንሆን ማለት ነው አንድ የሚያደርጉን ነገሮች በመኖራቸው ማለት ዝርዝር ውስጥ መግባት አልፈልግም ነገር ግን ሀሳቡ ግልጽ እንዲሆን ገንዘብ ክብር ዝና ተቀባይነት ማግኘት ንጹህ ነገር ሚጣፍጥ ምግብ፣ ጥሩ መልበስ፣ ጥሩ መንገድ፣ ጥሩ ቤት፣ ንጹህ ነገር ጠቅላላ፣ ቻይና ውስጥ ኖር፣ አሜሪካ ውስጥ፣ ኢትዮጵያ ውስጥ ኖር፣ ቻይና ቻድ ውስጥ፣ ደቡብ አፍሪካ ወይም ሰሜን አፍሪካ ልትኖር ትችላለ። ያግባባናል፣ ያግባባናል። በተመሳሳይ ሰዓት ደግሞ አሁንም በተቃራኒው ደግሞ ስትወስዶ ማለት ነው በሽታን ድህነትን፣ ኋላቀርነትን፣ ጭንቀትን፣ ወቀሳን፣ ትችትን፣ ዘለፋን ይሄ አግሬሲቭ፣ ድብድብን፣ ዱላን ስቃይን ማን ይወዳል? ማን ነው? ሁሉም ያለ ሰው መሆኑን ሼርድ የምናደርጋቸው ቫሊዮች ናቸው። መቼ ነው ችግር የሚከሰተው? በምን እንደሰት? አሁን ደስታን እንወዳለን። አንድ ፈረንሳዊ የሚደሰትበት ቫሪያብልና እኛም ኢትዮጵያዊም እንደሰትባቸው ቫሪያብሎች ኮመኖቹ እንደተጠበቁ ሆነው ምንጫቸው ምን ይሁን? ሌሎችስ ተጨማሪ የሉም ወይ? ደስታን እንወዳለን፣ ክብርን እንወዳለን። በምን እንከበር? ለምሳሌ ክብር ማይወዳለ ዒዛ ካራማን ማይወዳለ የለም። ግን በምንድን ነው? በግፍ ነው? ሰው ደብድበህ ገፍተህ ገፍተህ ነው? ሀብታም መሆን ያስደስታል ድሃ መሆን ደስ አይልም ብለናል። ሀብታም ምትሆነው አላህ ሂሳብ ድሆች ነው፣ በድሆች እንባ ነው አንተ ኪስህ መሙላት ያለብህ። በደካሞች ፍርስራሽ ላይ ነው አንተ ዝነኛ መሆን ያለብህ ክብር ማግኘት ያለብህ ሞገስ ማግኘት ያለብህ። እሱ ነው ወይ ነው ጥያቄው? ሞገስ መሆኑ ግርማ መሆኑ ሳይሆን በምንድን ነው ወደዚህ ግርማ የተጠጋኸው ነው አንዳንድ ቦታ ላይ ጨቁነህም ያው እያየን እየሰማን አይደል? ደብድበህም ዞልመህም ራስህን ሂሮ አርገት እመጣለህ። መንገዱ የቱንም ያህል ቢበላሽ አያስጨንቅህም። ግቡ ነው የሚያስጨንቀህ። እስልምና ደግሞ በተቃራኒ ነው አይደል? መንገዱም ሐላል ግብህም ግቡም ተቀባይነት ያላቸው ነገር ለዛ ነው። አሁን ቻይና ውስጥ ያለም ልጅ ይሁን ኢትዮጵያ ውስጥም ያለ ልጅም ይሁን ሼር የምናደርጋቸው ነገሮች ካሉ ግን እነዚህን ሼር የምናደርጋቸው ቫሪያብሎች በጥንቃቄ አይቶ መንገዶቹን ዲዛይን ማድረግ ይፈልጋል። በምን መንገድ ነው ልጅህን ደስ ማሰኘት የምትፈልገው? ገባ ኢንተረስቲንግ ላይ አንድ ቀን አንድ ሰውዬ ሲያነሳ ሰማሁት። ፈረንሳይ ውስጥ የሚኖር አንድ የ16 አመት ወጣት ልጅ ዜና አትስራ፣ ብትለው ዜና መስራት የለብህም ዜና መጥፎ ነገር ነው ብትለው እሺ በምላሹ ምን አገኛለሁ ይልሃል። ተፈጥሯዊ ጥያቄ ነው። ምን ታገኛለህ ትለዋለህ። ስንት ነው መክፈል ያለብህ? በጣም ኢንቲሚዴቲቭ ነው። ኢንቫይሮንመንታቸው በጣም ፈታኝ ነው። ከአስር አመት ጀምሮ የሚጀመር ነገር ነው ይሄ ነገር። እነሱ ጋር እንደውም እንደዛ ካላደረገ ነው አብኖርማል ተብሎ ካውንስለር የሚያየው ገባ ፍሬንድ ሜክ ማድረግ አልቻለም ጓደኛ መመስረት አልቻለም የሆነ ችግር አለበት ማለት ነው ተብሎ ተቃራኒ ጾታ ጓደኛ ማግኘት ስላልቻለ የአስርን የአስራአንድ ዓመት ልጅ ካውንስለር ቼክ ያደረጋቸዋል ፈከፍ የአስራስድስት ዓመት ልጅ ተፈጥሯዊ ፍላጎቱ ማስራት ነው ሁሉም ወጣት ነው የሚፈልገው ዘን ሊቢዚናን እንዳትረሳ ረሱል ስለ ዘንድ መጥቶ ፊ ዲና

የሞረቢዎች አለቃ እኔ ሞረቢ ፓርታቸው ኢምፕረስ ላይ ደ ያደርጋ ይሉስ አደሉ። ምን አደረጉት? ልጁን እድኑ ሚኝ አሉትኝ። እንደውም ጠጋበል አሉትኝ። አንዳንድ ሰዎች ሰይፍ መዘዋል፣ አንገቱን ቆርጠው፣ ይህ አደብ ቀሊል። እንዴት እሳቸው ፍእሳቸው ፊት እንዲህ የብልግና ጥያቄ ይጠይቃል ብለው ማለት ነው። አሁን በራሳቸው ሎጂክ አሁን ዝርዝር ውስጥ አንግባ። አስቆሙት ልጁን አደል። ከዛም በኋላ እጃቸው ላይ ዱ ደረቱ ላይ ደረቱ ላይ ደረቱ ላይ እጃቸውን አስቀምጠው ዱአ አደረጉለት። አላህ ኢማንን ተወዳጅ እንዲያደርገውና እነዚህ ዚና ፋሂሻ የመሳሰሉ ነገሮችን ደግሞ አላህ የተጠላ ያርግለት ብለው ዱዓ አድርጉለት። በእድሜ እንደ ዚና መጠላ ወንጀል አልነበረም ይላል ያ ልጅ። ሙስሊሙ ጋር ስትመጣ እነዚህ ይሄ ነው ታሪካችን፣ ይሄነው ቫሊዩያችን። ለምንድነው ዚና ማንሰራው? ዘርዝረውታል፣ ረሱል ሳ ለም ከርእሴ ውጭ ስለሆነ እንዳልገባ ነው። አሁን ለዚህ ወጣት ልጅ ምን ትነግረዋለህ? በምን ሽልማት ነው መስራት የሌለበት? ስንት ኮስት ያደርጋል ማለት ነው። የሽልማት እኛ ጋር እዚህ ብዙ ነው ያለው። ጀነት ነው እዚያ አለሁ ከሰራው ጀሀነም ነው ቅጣቱ። ብቻ ግርፈት ብቻ እኮ አይደለም። ዛሬ የለም። ይሄን ህግ ማስፈጻሚ ሰው የለም። የለ፣ እዚህ የጀሀነም ኮንሰፕት የለ፣ የጀነት ኮንሰፕት የለ፣ የአላህ ፍቅር ኮንሰፕት የለ። የቤተሰብ ጣም ኢህትራም መደረግ፣ አንተ ሚስትህ ላይ ልጅህ ላይ እናትህ ላይ አክስትህ ላይ እህትህ ላይ ምናምን እንዲሰራ ማትፈልገው ነገር ብሎ ይህን አናሎጂ ሚሰራው ቫሪያብል እዛ የለም። ችግር የለውም። እንደውም አለመስራትህ ነው ችግር። እዚህ ሳንሱር ስናደርግ እነዚህ ነገሮች ነው ልጄን ያስደስተዋል ያስደስታቸዋል። ያሰቃያቸዋል ያሰቃያቸዋል ሊሆን ይችላል። እዛ እንዲህ አይነት ነገር ጭቆና ሊሆን ይችላል። አሁን እዛ ይሄን መከልከል ጭቆና፣ የመብት ረገጣ፣ አፈና ሊሆን ይችላል። እንዴት አንድ 16 ዓመት ልጅ ገል ፍሬንድ ትከለክለዋለ ኢንጆይ ማድረግ እንዴት ታራዝምበታለ ይሉሃል። አዎ በደንብ ጽሁፎቻቸው ላይ ያለ ነው። ኢንጆይ ማድረጊያ ጊዜውን ለምን ታሳጥርባቸዋለ? እስከ 25 ዓመት ምናምን ትዳር እስኪ እስኪመሰርቱ ምናምን እያልክ ማነህ አንተ ምናምን ይሏል ስለዚህ እነሱ የሁሉ ችግር አለ መልሰው አሁን ተከረባብቶባቸው ብዙ ጥናትና ምርምር እያደረጉ ነው። ቤተሰባቸው ፈርሶ ሀገራቸው ፈርሶ ስለሆነ ያሉት ማለት ነው። እኛም እነሱ የሰሩትን ሪሰርች እያነበብንላቸው ነው። ግን መጠንቀቅ ያለብን ነገር እነሱ ወድቀው ተጨመላልቀው ሲወጡ፣ እኛ ደግሞ እንደገና በኋላ ተመልሰን እንገባለን። እነሱ ምናልባትም አቅለኞች ናቸው አሉ። መካከላቸው አቅለኛ ሰው ስላለ ሊወጡ ይችላሉ። እዚህ ማዕዘቅ ውስጥ የሚቀጥሉ አይመስለኝም መሐመድ ስገም ወኢላ ስለሚጠፉ ማለት ነው። እንደው አላህ ካዘነላቸውና እና እንደው መጥፋታቸውን ካልፈለገው ፈለገው ከመካከላቸው የሆነ ሰው መጥቶ አሁን እየጮሁ ነው። በብዙ አውሮፓ ሀገሮች ላይ የቤተሰብን ቫሊው ይመለስ፣ የእናቶች ክብር ይታወቅ፣ የሚስቶች ክብር ይታወቅ። መስራት መስራት፣ መልፋት፣ ምናምን መሮጥ፣ አለመውለድ መብት ምናምን አይደለም። እንደዚህ እነዚህ ትክክል አይደሉም። አለመውለድ መብቷ ነበር ሴት እንደዛ ነው የቀነኑት ማለት ሰራቸው ስራ አሁን ማበረታቻ ሁሉ እየሰጡ አሁን ብዙ የአመት ደሞዝ የሁለት አመት ደሞዝ ሌሎችም ሌሎችም ሞቲቬሽናል ኤሌመንቶችን እያደረጉ እናትነትን ቫሊዩ እየሰጡ ቤተሰብን በጣም ቫሊዩ እየሰጡ አፍርሰውት ሲነሱ ማለት አሁን እኛ እነሱ እንትኑ መጨረሻ ላይ ሲደርሱ እኛ መጀመሪያው ላይ መጀመር የለብንም ነው። አሁን እኔ ቢሰማን ጥሩ ነው። ፊልተራውት ማድረግ ያለብን ይመስለኛል ከኛ እምነት ወግ ባህል ምናምን የምንላቸው ነገሮች ና እኛ እንዲያድግ የምንፈልገው አዲሱ ትውልድ ምን አይነት እንዲሆን ነው ከምንለው ሙንጠለቅ ነው መነሳት መነሻ ነው መነሳት ያለበት እንጂ እኔን ስንት ያተርፈኛል ከሆነ አግባብነት የለውም። አንዳንድ ነገሮች ስለሚያተርፉ ሊመጡ ይችላሉ ብዬ አስባለሁ። ያው መጨነቃችን በዚህ ጉዳይ ላይ አጥብቀን ማውራታችን ለፍራስትሬሽን ለመፍጠር አይደለም ወይም ሰዎችን የባሰ ተስፋ ለማስቆረጥ ምናምን ሳይሆን እኔ ሁነኛ መርህ ነው ብዬ ማምነው ነገር ነው። ሁነኛ መርሃችን አንዱ ሀሳቤን ሰመራጅ ለማድረግ የምንቀበላቸውን ነገሮች ፊልተር አውት እናድርግ። እኛ የዓለም አንድ አካል ነን፣ ተነጥለን ሌላ ደሴት ልንሄድ አንችልም። በተመሳሳይ ሰዓት ደግሞ ጎበዝ ከሆን እንደውም ተጽዕኖ ከሚደረግብን በላይ ተጽዕኖ ለማድረግ እኛ በጣም የሚገርም ቴክስት ቡክ አለን። ወላሂ ቀድተን የማንጨርሰው ምንጭ እጃችን ላለ እሱን እየቀዳን ማጠጣት ሲገባን እሱን ቁጭ አድርገን ሼልፍ ላይ ወረወረ ነው እኛ ከምድር ፍልስፍናዎች የራሳቸውንም ህይወት ካላስደሰታቸው ሰዎች ማለት ነው። የሄዱበት መንገድ ደስታ ይፈጥርልናል። ያሉበት መንገድ ደስታ አልፈጠረም። ቤተሰብ አፈርሶባቸዋል። ማህበረሰብ አፈርሶባቸዋል። የሱሳይድ ሬቱ የምታቀው ነው። አሁን እኛም ጋር እየመጣ መጣ እየቀዳ ናቸው ስለሆነ ሳናጠል ነው የቀዳ ነው። እና ማጥለል ኦር ፊልተር ማድረጉን ብንችልበት ጥሩ ነው የሚል መልእክት ይሁንልኝ የሳምንት